ሰዎችን ላይ ሳወራላችሁ ይሄ ዝም ብሎ ምናምን ምናምን አይደለም። በቃ ትክክለኛና ለሌሎቻችሁ ትምህርት እንዲሆናችሁ ነው ምነግራችሁ። አብሶ አሜሪካ ሀገር የምትሆኑ ሴቶች፣ ሚስቶች ምናምን ትምህርት እንዲሆናችሁ ነው መነግራችሁ ና መቃጠላችን እኮ ከዛም ኮቪድ ሰዓት ላይ ነው። ልጅቷ አሜሪካ ከመሄዷ በፊት ኢትዮጵያ ሀይስኩል ተማሪ ያለች ልጅ ወልዳለች፣ ልጅ አላት። እዚህ ሀገር ማለት ነው ኢትዮጵያ ሀገር ላይ ማለት በያው በልጅነታችሁ ያኔ ድሮ ልጅ መውለድ በሚታፈርበት ዘመን ማለት ነው። በዛ ሰዓት ላይ ወልዳለች ልጅ ማለት ትልቅ ልጅ አለች አሁን አይ ቲንክ እንደሰማሁት ከሆነ ሀያ ሁለት አመት ሆኖ ምናምን ነዋት ልጅቷ ትልቋ ልጇ ማለት ነው እንዳሉት ከሆነ ማለት ነው። ከዛ የሀገሬ ልጆች ይገርማቸዋል። አሜሪካ ትሄዳለች። አሜሪካ ትሄድና ያው ቦይፍሬንድ ትይዛለች፣ ወንድ ጓደኛ ትይዛለች ምናምን ከዛም ከሱ ጋር መኖር ስትጀምር አሁንም ታረግዝና ትወልዳለች ከአንዱ ሀበሻ ማለት ነው ትወልዳለች። በቃ አልተስማሙ ምናምን ከሱም ጋር ትለያያለች ማለት ነው ከሀበሻው ጋር። ከዛም በመቀጠል አሁን ሁለተኛውን ትለያያለች። ላይፍ ይቀጥላል ምናምን ያው በቃ ህይወት አንድ አላደረጋቸውም። ከሰውየው ጋር ይለያያሉ ማለት ነው። ከዛም ሁለተኛ ደግሞ አሁንም ህይወቷን ትሞክራለች። አይቲንክ ሴትዮዋ በሄደችበት ቦታ ሁሉ ቀብ ቀብ ታደርጋለች ትወልዳለች ማለት አይ ቲንክ ቲዛ ሞለድ ትወልዳለች መሰለኝ፣ እንደዛ መሰለኝ የሰማሁት እና አሁንም ሁለተኛ በሁለተኛው ስትሄድ ሁለተኛውም ወንድ ስታገባ ስትይዝ ማለት ነው። ከዚህም ሁለት ልጅ ትወልዳለች፣ ከዚህም ትወልዳለች፣ ከዚህ ከሁለተኛው ትወልዳለች። ታሪኩ ከዚህ ነው የሚጀምረው። ትወልዳለች፣ ከይስ ከዛም ትወልዳለች። አረ ማነክ አባትዬ እጅን የምታወጣልኝ ፊንገር ለማለት ፈልገ ነው። ፊንገር ለማለት ለምን ፈልገ ነው አባቴ? ወይ ሴቷ ፊንገር ልት ይፈልገሽ ነው። ማሪ አሁን የሚፈነጋገር ነገር ምንም ነገር፣ ቴንኪ ታው ዘግነን። ፊንገር ፊንገር የሚለውን ስንፈልገው ነው። አሁን አንፈልጉም። ወሬ ላይ ነን፣ ወሬ ላይ ነን። ይነዳሁ ከዛም፣ በጣም ነው የሚገርመው ጋይስ። ከዛም በኋላ አሁን ሁለተኛውንም ስታገባ ስጫት ቡና ትጠጣለች። ማሬ ይሄ እንዳትስጫት እዛ ኬኮ አካባቢ አታስጫተኛላትም። ከዛም በኋላ ሁለተኛውም ላይ ትወልዳለች። ሁለተኛው ላይ ስትወልድ ታሪኩ ከዚህ ነው የሚጀምረው። ይሄ ሁለተኛ የወለደችለት ሰውዬ በጣም የትልቅ ቤተሰብ ልጅ ነው። ትልቅ ማለት በኢትዮጵያ ሀገር ላይ በጣም ትልቅ ሰው የሚባል ቤተሰብ ሰው ልጅ ነው ልጁ ማለት ነው። እና ግን እንደተባለው ከሆነ ከዚች ሴት ጋ አብሮ በታይት ግን አገንጋይ ነው፣ በየቸርቹ የሚያገለግል ሰው ነው። የትም ቦታ ሲሄድ ይዟት አይሄድም። ከእንደገና ጸሎት ሲያደርጉ ሰዎች የሀበሻ ኮሚኒቲ የሚገኝበት ድግስ ምናምን ፕሮግራም ላይም ይዟት አይሄድም። ካኝ ነዋ ገይስ እና የትም ቦታ ይዟት አይሄድም። እስኪል ከቤተሰቦቹ ጋር እንኳን አላስተዋወቃትም፣ ከፋሚሊዎቹ ጋር ማለት ነው። ግን ልጅ ወልዳለታለች ሁለት ልጅ። በኋላ ነው ሶሻል ሚዲያ ላይ ከሰዎች ጋር መግባባት ትጀምራለች ከሰዎች ጋር መነጋገር ትጀምራለች። ምናምን ማውራት ትጀምራለች። ያው በሀገር ልጅ ያው ችግኛ ብዙ ጊዜ ስደት ላይ ስንኖር የሚጎዱን የሀገር ልጅ እያልን ሰው ስንቀርብ አይደለ፣ በጣም እያበለጠ አምነ ናቸው የምንጎዳው ጋይዝ፣ የሀገር ልጅ ምናምን ብለን ብዙ ጊዜ ስደት ላይ የምትጎዱት ሴቶች የሀገር ልጅ የወንዝ ልጅ የአንድ አካባቢ ጎጥ ልጅ ምናምን ስትባባሉ በጣም ከመተማመናቸው የተነሳ ትጎዳላችሁ። በነገራችን ላይ እና ይቺ ልጅ ሶሻል ሚዲያ ላይ አክቲቭ ትሆንና ከሰዎች ጋር ግንኙነት ትፈጥራለች። ከምን አይነት ሴቶች ጋር? ከዛ ሀገር ልጆች ከሆኑ ሴቶች ጋር፣ ባለትዳር ስራ ያላቸው ህይወት ያላቸው ላይፋቸው የሚያስቀና ትዳራቸው የሚያስቀና በትዳራቸው በኢየሱስ ክርስቶስ ወይ እንደው ጌታዬ፣ ኬኳ ኳ ልስቅልሽ እና ላላግጥልሽ የማልችል ሰው ብኖር እኔ ነኝ በዚች ምድር ላይ። ሄሎ ሄሎ፣ ላይቭ ላይ ነኝ

ከዛም ውሸት ነው ወይ የምታወሩ? ሳሙኤል ይሙት እኔ ውሸት አላወራም፣ እኔ ባይዘዌ ውሸት አላወራም ሳሙኤል ይሙት። ከዛም ከሰዎች ጋር ከሀገሯ ልጆች ጋር ፍሬንድ ትሆናለች ማለት ነው። ከዛ ፌስቡክ ላይ ምናምን ያወሯታል። ከዛም ያው ፍሬንድ ታረጋቸውና ሂስትሪ ሂስትሪዋን የራሷን ሂስትሪ ትነግራቸዋለች። መሀል ላይ ኮቪድ በጣም ይገባና አይ ቲንክ አሜሪካን ላይ ሁሉም አለም ላይ ይዘጋል እንደምታውቁት ማለት ነው እና የሆነ ብቻ የሆነ የሆነ ሱቅ ብቻ ነው በር አይ ቲንክ ክፍት ሱፐርማርኬት ክፍት የነበረው ማለት ነው። ክፍት የነበረው የሆነ የሆነ ማርኬት ብቻ ነው እዛ ሄዶ ነው ይዘው የሚመጡት እና የእዛ ሰዓት ላይ እች ሴት የመጀመሪያ ልጇን ወልዳለች። ባሏ ጥሏት ይሏል። ተጣልተው ከቤት ወጥቷል። ሲጣሉ ደግሞ በጣም ሰይጣንና አውሬ እንደሆነች የምታውቁት ባሏን አሜሪካ ሀገር ላይ ልክ መሱር ጀማል ላይ ያደረገችው ማናት የምትባለውን ነበር የምታደርገው ሲጣሉ ቪዲዮ ሪከርድ ታደርገዋለች ባሏን ማለት ነው ሲሰድባት ሪከርድ ታደርገዋለች ማለት ባይ ዘ ወይ ባልና ሚስት ትዳር ላይ ትሰዳደባላችሁ ሴቶች አንሰዳደብ አይሰድበኝ አክብሮኝ ነው የሚኖረው ባልና ሚስት አብሮ ሲኖር ይሰዳደባል ከላይ ይሰረደባል እ በተለይ ወጣት ከሆናችሁ ደግሞ ትሰረደባላችሁ። እና ከሲጣላት ምናምን ሲናገራት ምናምን ነገር አውቃት ትቀውጧለች። እሷ ሴት በጣም ሀይለኛ መንፈስ የመንፈስ ስትረስ ጭንቀት አለባት አሉ፣ አይምሮ በሽተኛ ነው አሉ ጋይስ። ጌታ ቪዲዮ ሪከርድ ታደረጓለች። ከዛም ፖሊስ ጋር ናይን ዋን ዋን ትደውልና ትጠራና ይሄው እየሰደበኝ እያስፈራራኝ ነው ብላ ጆሮን ይዛ ከቤቱ ታሰጠዋለች። እና በዛ መሀል የቀረበቻቸው ሀበሻ የአገሯ ልጆች ባሎቻቸው ምግብ ምናምን ይዘውላት እንደሄዱ ያደርጋሉ ማለት እሷ መውጣት አትችልም እንዳ ነፍሰ ጡርናት ምናምን እንትን ወልዳለች አትችልም መውጣት ከቤት ስለዚህ እነዚህ ባሎቻቸው የሚንከባከቧቸውና ትሪት የሚያደርጓቸው የሀገሯ ልጆች እቤቷ ድረስ ምግብ ፓክድ ያደርጉላታል ብዙ ነገር ሰፖርት ያደርጓታል በጣም ከማዘናቸው የተነሳ ማለት ነው የሀገር ልጅ ሲባል ሆዲ ጆይ የሀገሬ ልጆች፣ ከዛም ሰፖርት ምናምን ያደርጓታል። ብቻ እንደዛም እንደዛም ሆኖ ኮሮና ታይም አለ። ከዛም ከነዚህ ሰዎች ጋር በጣም ቤስት ፍሬንድ ሆነች። ከዛም እስኪ ቤተሰብ ጥያቄ ልጠይቃችሁ እዚ እዚህ ውስጥ ያላችሁ ሰዎች ማለት ነው ጓደኛ ስትይዙ፣ አሁን ለምሳሌ ቤስት ፍሬንድ ስትይዞ አሁን አሁን ሚዲያ ላይ ያለውን ነገር ፈርተን ነው እንጂ ጓደኛ ለጓደኛ ቪዲዮ የማንከፋፈተው ወይም የማናውራው ድሮ ከጓደኞቻችሁ ጋር ቪዲዮ ኮል በደንብ አር ለምታወሩት፣ ወይ ከኢትዮጵያ ምግብ ሲላክላችሁ፣ ወይ ልብስ ሲላክላችሁ፣ ወይ የሆነ ጊፍት ሲላክላችሁ ምናምን ቪዲዮ ኮል ይኸው ተላክልኝ ይኸው ምናምን እያላችሁ ለጓደኞቻችሁ ምናምን ተሳያላችሁ። ሳትዋሹ ኮሜንት አድርጉ፣ ኮሜንት አድርጉ ቤተሰብ ሳትዋሹ ፍሬንድ ስለሆኑ ያው ኮሮናም ታይም እንደዚህ ስላለፉ ቪዲዮ ኮል ቤት ውስጥ ዕቃ አንደኛዋ ጓደኛ ትወልዳለች ስትወልድ በእነሱ አገር ካልቸር፣ አሁን ስለ ጉራጌ አውቃለሁ። ጉራጌ የመጀመሪያ ልጅ ሴት ከወለድክ ሴት ከወለድክ በጉራጌ ካልቸር በጣም ነው ደስ የሚላቸው እና በቃ በጣም በቃ ላይ እንደ ብርቅ እንትን ነው የሚደረገው። ታውቃላቸው ጉራጌ አገር ላይ ምክንያቱም ጉራጌ ጓደኛለችኝ እና አውቃለሁ ስነግረኛለች። በጉራጌ ማለት ነው። በእነዚህ ደግሞ ወንድ ከሆነ የመጀመሪያ ልጅ ስትወልዱ ፋሚሊ በጣም ከመደሰታቸው የተነሳ የጊፍት አይነት ነው የሚልኩላቸው። ቤተሰቦቻቸው ጊፍት ነው የሚልኩላችሁ። በቃ አብሶ ማደናኮ ዘጭ ነው የሚያደርጓችሁ፣ ለሚስትየዋ ማለት ነው። በቃ በጣም ነው የምትከበሩ። ወንድ ልጅ ስትወልጅ በጣም ነው ደስ የሚለ። ሴትም ወንድም ነው ግን፣ ሞር ወንድ ሲወለድ በጣም ደስ ይላቸዋል። እና ቤተሰብ በሙሉ አክስት፣ እህት፣ እናት፣ አባት፣ ጎረቤት ምናምን አሜሪካ ድረስ ለዚች ልጅ ጊፍት ይልኩላታል፣ ስጦታ ማለት ነው። ከዛም ቪዲዮ ኮል ትደውልና በጣም በጣ ቤት ውስጥ ሳትዘጋጅ ጓደኛዋ ስለሆነች ይኸውልሽ፣ ምናምን ምናምን፣ ይኸውልሽ እንደዚህ ተላከልኝ፣ እኔ እንደዚህ ይላኩልኝ፣ እንደዚህ ያደረጉልኝ፣ እንደዚህ መጣልኝ፣ እንደዚህ ምናምን እያለች ታሳያታለች። ይቺ ሴት ያገሬ ልጆች፣ ሰው ክፉ ነው፣ ሰው ክፉ ነው እንጂ ብርቴ፣ ሰው ክፉ ነው። ከዛም ይቺ ልጅ በእምነት ቪዲዮ ኮል ስታወራ ስክሪንሾት ቤትስጣ እንግዲህ አንድ ሴት ሻሽ እያሰረች ምናምን ቤቷን ተዝረክርክ እኮ ሊሆን ይችላል፣ እቃውን ስትመለቃጥሮ ቤቷ ይዝረከረካል ምናምን አሻንጣ ስትከፍ ያልክ ቪዲዮ እስክሪን ሻት ላጥ ላጥ እያደረገች ታስቀምጣታችሁ። ቹ ሴት የተረዳችው ኮሮና ታይም በሰው ባል ስትረዳ የነበረችው ቤቷ ሲሞላላት የነበረችው። ከዛም አሁንም ይሄዳል ሊቀጥላት፣ ታሪኩ ይቀጥላል። እቺ ነው አለች እቺ ጓደኛዋ ሰክሰስፉል ትሆናለች፣ አሜሪካ ሀገር በጣም ሰክሰስፉል ትሆናለች ትወልዳለች፣ ልትማራለች፣ የራሷን ቢዝነስ ትሰራለች። በፊት ተቀጥራ ነበር የምትሰራው አሜሪካ ጋር፣ አሁንም የራሷን ቢዝነስ ትሰራለች። ባሏ ሰፖርት ያደርጋታል። በፊት በእዳ የነበረውን ቤታቸውን ሙሉ ክፍያውን ባንክ ከፍለው ይጨርሳሉ። እዳ የሌለበት ቤት ባለቤት ትሆናለች። በቃ ባሏ በጣም ሪስፔክት ይሰጣታል። ቤቷን ይሞሏል ምናምን ይችኛዋ ጓደኛዋ በጣም ትናደዳለች። ምክንያቱም እቺኛው የዚችኛው አባል በተቃራኒው ከቤተሰብ ጋር አላስተዋወቃትም፣ ስትወልደ እንክብካቤ አላደረገላትም ብላ ብላ ብዙ ነገር አታለች። ስለዚህም እዚህ ጋር ደግሞ የጓደኛው ቤት ህይወት የሞላ ነው፣ ባሏ ሰፖርት ያደርጋታል፣ ልጅቷ ቢዝነስ ቢዝነስ ቢዝነስ ገርልናት ስራ በጣም ነው የምትሰራው። በጣም ብዙ ነገር አለ። በዚህም ትናደደባታለች በልጅቷ ማለት ነው እና የምትፈልገው ልጅቷን

እናንተ ከአሜሪካ ኢትዮጵያ ምትፋት የታያችሁ እዛ አሜሪካ እንደደረገው ጉር ልንገራችሁ። ከዛም ልጅቷ ላይ በጣም ትቀናባታለች። በጣም ማለት ነው። በቃ በጣም ምንም በማታውቀው ምክንያት ከመሬት ተነሳ ትቃወማታለች። ሚዲያ ላይ ሁለቱም ሚዲያ ይጠቀማል እያችኋለሁ። እና ከመሬት ተነሳ ትቃወማታለች፣ ትዘልፋታለች ምናምን በአሽሙር አድርጋ ማለት ነው። ከዛም ከአቅሟ በላይ ሲሆንባት እቺኛዋ ሆነ። ለእናት የሚከብድ ስድብ ለእናት የሚከብድ ስድብ። አንድ እናት እስኪ ጥያቄ ጠይቃችሁ ጋይስ፣ አንድ እናት እኔ ከቱቱ ጋር ቪዲዮ ኮል እያወራሁት ቱቱን ማለት ነው ለቱቱ ኬኳን ጸጉሯን አንጫ ባደረጉት በቪዲዮ ኮል እያወራሁት ቱቱ ስክሪንሾት ስታ ኬኳን ጸጉሯን ሳትሰራ ጭምር ነው ይገባል እሱን ፎቶ አስቀምጣ ልክ ስጣላት ማለት ነው። ልጆችሽ ተዋይ ወሯቸዋል፣ አስጃቸው፣ ቀሚያቸው ብላ ብትላችሁ ወይም ብትለይ እናቶች ምን ሰማችኋል? እች ሴት በዚህ ደረጃ ነበር ያችን ሴት ስታማራት የነበረው፣ ሚዲያ ላይ ስትሰድባትና ስትዘልፋት የነበረው። በልጆቿ፣ በእናቷ በጣም ስዘርፋት፣ ቤስት ፍሬንዷ ናት። እንግዲህ ታያችሁ፣ ቤስት ጌታ ምስክሬ እግዚአብሔር በመቁ ወርሶቹ አይደለም፣ ቤስት ፍሬንዷ ናት። እና ልጆችሽ ተባይ በርቷችኋል፣ ቅማል ብቻ ናቸው። አንቺ ማለት ቤትሽ ናስዱ፣ ቤትሽ ወራሩ፣ በረሮ ወሉ ሞርቶታል እያለች ያለች፣ የዛኔ ከሀገሯ ተልኮላት ቤቷ ተዝረፍኮ ቪዲዮ ኮል ስትደውል ያነሳችሁን እስክሪንሻት ፎቶ እያወጣች። ይኸው ማስረጃ እያለች ትለቅባታለች። ይሄ ህዝብ ደግሞ የሚያውን አይደል፣ የሚናገረው ልጅቷ አራስ ናት፣ ወልዳ ተኝታ ነው፣ እያጠባሽ ማለት ነው። ልጆችሽ ቀምለዋል፣ ተብተዋል ቤትሽ በረ አስጁ እያለች መቀመጫ መተንፈሻ ታሳጣታለች። ምንድነው? ከዛም ጭራሽ የምትሰራበትን ቦታ ሁሉ ጠይቃ ኢሜል ልታደርግ ኢሜል ምን ታደርግ የሌላ ነገር ልታወራ ማለት ነው ማለት የክፋት ጥግ ማለት ነው የክፋት ጥግ መጨረሻ በቃ ልጅቷን አካውንቷን ዘግታ ሚዲያ ጥላ እስክትጠፋ ድረስ አረገቻት እስክትጠፋ ድረስ ምንም ሳታደርጋት ማናት የሚዲያ እባብ የምንላት ማናት የሚዲያ ክፉ ሴት የምንላት ማናት ሚዲያ ላይ መርዝ ነሽ የምንላት ማናት እንዲያች ሴት እሷ ናት። የገዛ ጓደኛዋን ከሚዲያ አስጠፋቻት። ልጆቿን ሰድባ፣ ልጆቿን ተናግራ፣ እሷን ሰድባ፣ የሞተችውን እናቷን ዘልፋ፣ የገዛ ጓደኛ በቤቷ

ባይዛ ውሸት ነው የምትሉ ሰዎች ምናልባት እሷ የምንነግራችሁ ትችላለች፣ ከጠየቃቸው ምክንያቱም ሺዶን ኬር እ ለ ሺዶን ኬር፣ ግን እኔ ምነግራችሁ ውሸት የሌለው እውነት ነው። በእሷ ብቻ ሳይሆን ብዙ ብዙ ብዙ የሀበሻ ሴቶች ባይዘዌ የጠፉ የቀሩ ምናምን ናቸው፣ እንጂ ብዙ ሶሻል ሚዲያ ላይ የነበሩ ሴቶች እንስቶች የእሷ ሀገር ልጆች ጠፍተዋል። በእሷ የተነሳ እንደ በእሷ ምክንያት አማራ አማራ ያለቀቀች ላይ ዛሬ ልትልበት እና ምን የገርምኛል ምሰላችሁ ሰዎች እሷ ትክክላት የሚሉ ሰዎች ማለት ነው። በዚህ ደረጃ ዝሆኔ እንኳን በዚህ ደረጃ ዝሆኔ እንኳን ማለት ነው። እንዲህ ብላ ምርር ብላ ስትናገር ዝሆኔ እስቲል የተጠላችሁ የምትሰደቡ በእናንተ ብላ ለእናንተ ብላ ነው ሰው ነጥብ የያዘባት ለእናንተ ብላ ነው። ዛሬ መታ ግን እሷ የራሳችሁን የራሳችሁን ሰዎች ከፍ ዝቅ አድርጋ እያዋረደች እና እንዲሁም ከሚዲያ እንዲጠፉ እያደረገች እሷ በጣም ነው ሰው የምትወደው ብላችሁ ስትናገሩ፣ በጣም ነው የምታሳዝኑ። በጣም ነው የምታሳዝኑ። ማርያምን፣ አንዳንድ ሰው ለሌላ ሰው ላይሆን ይችላል። ለሀገር ልጅ ዘሬ ነው ለምትለው ሰው ግን ሆ ለሌላ ቶን ይችላል። ገብታችሁ እነዚህ ሁሉ ሰዎች በዚህ ሴት በጣም የተማረሩ እና ክፉነቷን የሚመሰክሩ የኔ ሀገር ልጆች ናቸው የምትላቸው ሰዎች ናቸው። በእንዘው እና በዚህ ደረጃ አውሬ ናት ልላችሁ ፈልጌ ነው። የገዛ ጓደኛዋ አስለቅሳ ከሚዲያ ያጠፋች ብዙ ሰዎች በእሷ የሚማረሩበት አሪው ሴት ናት። ምን ልላችሁ ፈልጌ ነው። ትናንትና አንድ ወዳጄ ደወለችልኝና፣ አውቶስቲክ ለሚባለው ኦቲዝም በህመምተኛ ልጆቻቸው እንደዚ አይነት ህመም ያለባቸው ልጆች ኦቶስቲክ ነው የሚባለው ጋይስ ደውላ አናገረችኝ እና ልቾዬ ምናምን ብላ አወራችኝ እና እሷ ስታወራ ሰምቼ ነው አንቺን ማየት የጀመረው። የሆነ ጊዜ ከተረተረች ነበር ሆነ ጊዜ እዚህ በኋላ ግን ስለደበረኝ ታውኩት። ከዛም ስታወራ ግን ሰምቻት መጡት ማዳመድ ጀመርኩኛችሁ ብላ የሆነ ጨዋታ አጫወተችኝ። በነገራችን ላይ እኔ ልጅ የተወለዱ ልጆችን ወይም ደግሞ እግዚአብሔር ያደረጋቸው ልጆች ወይም ደግሞ እንደዚህ አይነት ነገር ሀፕን የሆነ የተፈጠረባቸውን ልጆች እማጥላላ ሰው አይደለም። እውነት ለመናገር ግን የሚናገሩኝ ሰው መልስ ልመለስ ይችላል። አሁን ለምሳሌ እቺ ሴት እንደዚህ አይነት ልጅ ስላላት እንዲህ ብላ ተናገረቻት። ስለ እሷ ከሆነ አይዶን ኬር ነው የምላቸው። ማይዘው እሷ ስለያዘ ትፊ

ነይ ና ይኸው፣ እዚህ ጋ ነይ እዚህ ጋ ቀጥ ብለሽ ነይ። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምንድን ነው ይሄ ያደረግሽው? ይሄ ምንድን ነው ያደረግሽው? እሺ፣ ምንድን ነው ያደረግሽው? ለማነው አቤት የሚባለው አሁን? ወይኔ ሊያ ቡናው አልስቅም። ናት ትሙት። አልስቅም። ኬኳ አልስቅም። ምንም የሚያስቅ ነገር የለኝ። ምንድን ያረግሽው? ያረግሽውን እንዳትረሺ፣ እሺ ኬኳ እንዳትረሺ። ችግር የለው። ጋስ ወረኛ ያው ወረኛ ባሉን ታይ ነበር ባናገር ኑሮ እና ልክ ቪዲዮ ላይ ስታወራ፣ አንድ እናትን እንደዚህ። እናት እግዚአብሔር አይወድሽም ጌታ

መሸፈኛች ነው። ለከስ ታድለሽ ታድለሽ። ታዲያ የሰው ልጅ ቀማሯቸዋል፣ ቀጫሯቸዋል እያልሽ ስትዘልፊ እና እናትን ስታስነቅሽ የዛኔ ለምን አልታይሽም? የሆነ ግን ያጣሽ ነገር አለ። አይስዌር ጋድ እና የምልላችሁ ፈልጌ ነው። ቤተሰብ ጓደኛ የምታረጉት ሰዎች እየለያችሁ፣ ጌታን ጓደኛ የምታረጉት ሰው እየለያችሁ፣ ሚዲያ ላይ በመጀመሪያ ደረጃ ጓደኛ የሚሆን ሰው የለም። ሚዲያ የምታወቁት ሰው ጓደኛ ይሆናሉ ብላችሁ ታስቡ። ልትተዋወቁ ትችላላችሁ፣ ልትደናነቁ ትችላላችሁ፣ ፍሬንድ ልትሆኑ ትችላላችሁ። ግን ይሄ